ወንድማችሁ አበነዘር ነኝ። እናንተና እኔን በያለንበት ስፍራ ሁሉ የጠበቀን ጌታ ኢየሱስ የተባረከ ይሁን። ምህረቱ፣ ቸርነቱ በዝቶልናል። ክብር ለኢየሱስ ይሁን እና በአንድ ሀሳብ ላይ ከእናንተ ጋር ሊወያይ ወይ ደግሞ ለመነጋገር ስለፈለግኩ ነው የመጣሁት ትላንትና ባስገባሁት ሀሳብ መሰረት ዛሬ ደግሞ ትላንትና እንደ ጥያቄ አድርጌ ነው ያስገባሁትኝ። ዛሬ ደግሞ እንደ መልስ አድርጌ ያስገባሁትን ክፍል በአጭሩ ላብራራላችሁ ነው የገባሁትኝ። ክብር ላይ ኢየሱስ ይሆን። መጀመሪያ ጥያቄው ምን የሚል ነው? በዚህ ጸሎት ውስጥ በአዲስ ኪዳን መጸላ ላይ ትክክል የማይሆነው የቱ ነው በሚለው ጥያቄ ላይ ነው የሚል ጥያቄ ነው የቀረበው። አዲስ ኪዳናዊ ያልሆነ አጸላላይ በዚህ ጌታ ክርስቶስ ኢየሱስ ለደቀ መዛሙርቱ በአስተማረው በነገረው በዚያ ጸሎት ውስጥ በአዲስ ኪዳን ማለትም አዲስ ኪዳን ስንል መቼም ከኢየሱስ ክርስቶስ ከሞቱና ከትንሣኤው ወደዚህ ያለውን ጊዜ ነው። ደሞ ከፈሰሰ በኋላ ወይ ደግሞ ክርስቶስ ኢየሱስ ሞቶ ከሞት ከተነሳበት ጊዜ ጀምሮ ነው አዲስ ኪዳን የሚሆነው። ምክንያቱም ይህ በደሜ የሚሆን አዲስ ኪዳን ነው ብለው ነው የተናገረው። በቃሉ ሲናገር ይህ ምንድን ነው? በደሜ የሚሆን አዲስ ኪዳን ነው። ምን ሲሰጣቸው? ጽዋውንም አንስቶ ሰጣቸው፣ እንዲህም አላቸው ይልና ይህ በደሜ የሚሆን አዲስ ኪዳን ነው ስለእናንተ የሚፈሰው ደሜ ነው ብሎ ሰጣቸው፣ በማለት ይናገራል። ስለዚህ አዲስ ኪዳን የተመሰረተው በደሙ ነው። ደሙ አዲስ ኪዳን መቆጠር የሚጀምረው ደግሞ ደሙ ከፈሰሰበት ኢየሱስ ክርስቶስ መከራ ተቀብሎ ሞቶ ተነስቶ ከተነሳበት ጊዜ ጀምሮ ነው አዲስ ኪዳን ብለን የምንጠራው። ክብር ለኢየሱስ ይሁን። ያኛው ወይ ደግሞ ክርስቶስ ኢየሱስ በስጋ በዚህ ምድር በነበረበት እና የነበረበት ጊዜ ሲያስተምር የነበረበት ጊዜ የብሉ ኪዳን መጨረሻ ነው። የብሉ ኪዳን መጨረሻ፣ አዲስ ኪዳን ገና አልገባም። ምክንያቱም ደሞ አልፈሰሰም። ክብር ለኢየሱስ ሲሆን፣ ደግሞ አልፈሰሰም። ደሞ ከፈሰሰበት ጊዜ ከዚያ ጊዜ ጀምሮ አዲስ ኪዳን ይባላል ማለት ነው። መጥምቁ ዮሐንስ የብሉ ኪዳን መጨረሻኛው ነቢይ ነው መጨረሻኛው ነቢይ የብሉ ኪዳን መጨረሻኛው ነቢይ መጥምቁ ዮሐንስ ነው አዲስ ኪዳን የተመሰረተው በክርስቶስ ኢየሱስ ደም ነው ክርስቶስ ሲያስተምር የነበረው ያ ሶስት ዓመት ተኩል ደግሞ የብሉ ኪዳን መጨረሻ እና የአዲስ ኪዳን መግቢያ ነው መካከል ነው ማለት ነው ጌታ ኢየሱስ የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ከመሞቱ በፊት ሲያስተምር የነበራቸው ነገሮች ነበሩ እና አሉ። ጸሎትን አስተማራቸው ይላል መጽሐፍ ቅዱስ ሲናገር ደቀ መዛሙርቱ ዮሐንስ ደግሞ ደቀ መዛሙርቱን ተከታዮቹን ጸሎት እንዳስተማራቸው፣ እንዴት መጸለይ እንደሚገባቸው እንዳስተማራቸው አንተም አስተምረን እንዴት እንጸልይ ብለው ጠየቁት። እናንተ ስትጸልዩ ብሎ የሚያስተምራቸው ነገር አለ። እንግዲህ እናንተ ስትጸልዩ እንዲጸልዩ በማለት ይናገራል። ቁጥር ዘጠኝ ላይ ማቴዎስ ወንጌል ምዕራፍ ስድስት ከቁጥር ዘጠኝ እንደዚህ ይላል፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከክፉ አድንን እንጂ ወደ ፈተና አታግባን። መንግስት ያንተናትና፣ ኃይልም ክብርም ለዘላለሙ አሜን በማለት የሚናገር ነው። ሁላችን በቃላችን የምናውቅ ክፍል ነው፣ እና ደግሞ በጻሎት መጨረሻ በቸርችም ሆነ በፕሮግራም ባለበት የጻሎት መጨረሻ ተደርጎ የሚጸለይ ጻሎት ነው። በዚያ ነው የተለመደው ባለንበት እና ባደግንበት ቸርች ሁሉ፣ በምንገባበት ቸርች ሁሉ ይህ የጻሎት መዝጊያ እንደሆነ ነው የምናውቀው። በጣም ነው የሚያሳዝነኝ። አሁን ነገሩ የእውነቱ ከገባኝ ወዲህ በዚያ ብቻ መታወቁ በጣም ያሳዝናል። ይህ ጻሎት የፕሮግራም መዝጊያ አይደለም፣ በጭራሽ አይደለም። ይህ ጻሎት ፕሮግራም ወይ ደግሞ አምልኮ አልቆ አምልኮ መዝጊያ ፕሮግራም መዝጊያ አድርገን የምንጠቀምበት ጸሎት አይደለም ጌታ ክርስቶስ ኢየሱስ እንዴት መጸለይ እንዳለባቸው ሲያስተምራቸው እንዲህ ብላችሁ ጸልዩ ስላቸው የጸሎት መዝጊያ አድርጋችሁ ተጠቅመው እያለ አይደለም ወይንም ደግሞ ሊትራሊ ወይ ቃል በቃል ይህንን እንድንጠቀም አይደለም እየነገረን ያለው ቃል በቃል እንድንለው አይደለም አይዲያ ነው እየሰጣን ያለው ሀሳቡን ነው እየሰጣ ነው ያለው። እያንዳንዷ ቃል የምትተረጎም ናት። እያንዳንዷ ቃል ክርስቶስ ኢየሱስ ሲናገር የነበረው እያንዳንዱ በዚህ ውስጥ ያለው እያንዳንዱ ቃል በቃ በውስጡ የሆነ አይዲያ ነው የያዘው። ብዙ ሀሳብ ያለበት ነው። ምንድን ነው? አሁን ሁሉንም ለማብራራት አልሄድም፣ ነገር ግን በትንሽ ትንሹ ልነካካው ይፈልጋለሁ። ምን ማለት ነው? በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ስል ቃል በቃል እንዲሁ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥቴ ትምጣ በሉ ማለት አይደለም። ምን ማለት ነው? አባት እንዳላችሁ በማወቅ በሰማያት ያለ በሰማያት የምትኖር አባት ብላችሁ ጸልዩ ስል በአባትነት ያውቁትን በብሉይ ኪዳን የነበሩ ሰዎች እግዚአብሔርን አባቴ ብለው መጥራት አይችሉም ወይ ደግሞ አይደፍሩ አይደፍሩ አባቴ ማለት አይችሉም አሁን በዚህ ዘመን ራሱ በአዲስ ኪዳን ዘመን በክርስቶስ ኢየሱስ ያመንን እኛ እግዚአብሔርን አባታችን የማለት መብት ተሰጥቶናል አባታችን የማለት መብት ምክንያቱም ከእርሱ ተወልደናል ከእርሱ ከእግዚአብሔር ተወልዳቸዋል ይላል መጽሐፍ ቅዱስ ሲናገር ክብር ለኢየሱስ ይሁን ያመኑት ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ይናገራል መጽሐፍ ቅዱስ ምን የሆኑ ዘንድ ልጆች የሆኑ ዘንድ ስልጣንን ሰጣቸው ክብር ለመንፈስ ቅዱስ ይሁን ስለዚህ እኛ ልጆች ሆነናል ማለት ነው ስለዚህ አባት ሆይ ብለን መጸለይ እንችላለን በብሉ ኪዳን የነበሩ ሰዎች እግዚአብሔርን አምላካችን ብለው ነው የሚጠሩት። አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራ ሁሉ ረዳታችን እንደዛ እያሉ አምላካችን፣ አምላካችን፣ አምላካችን፣ አምላኬ በማለት ነው የሚያውቁት። ነገር ግን በአባትነት አያውቁትም። በአባትነት አያውቁትም። በአዲስ ኪዳንኛ መጸለይ ያለብን ኢየሱስ ምን አደረገን? ቀረብ አደረገን፣ አቀረበን ወደ እግዚአብሔር ቅርብ እንድንሆን አደረገን ወደ እግዚአብሔር ማለት ነው። ክብር ለኢየሱስ ይሁን እና እንደዚህ በማለት ጸልዩ አለ። ሲት ጸልዩ አለ። ሲት ጸልዩ ምን በማወቅ ጸልዩ? አባት እንዳላችሁ በማወቅ ጸልዩ። ወደ አባታችሁ ጸልዩ። ወደ አምላክ ብቻ አይደለም፣ አምላክነቱን ብቻ ሳይሆን አባትነቱንም በማወቅ ጸልዩ። አባታችሁ በሰማይ እንዳለ በማወቅ ጸሎትን የሚሰማ፣ እናንተን የሚያያችሁ፣ የሚረዳችሁ ጸሎታችሁን የሚመልስላችሁ አባት፣ የሚራራላችሁ አባት፣ በምሕረት የተሞላ አባት፣ አፍቃሪ አባት በሰማይ እንዳለ በማወቅ ጸልዩ በማለት ነው የምናገረው። ጌታ ኢየሱስ የተባረከ ሌላ ደግሞ ስምህ ይቀደስ መንግስቴ ትምጣ ፈቃዴ በሰማይ እንደሆነች እንዲሁ በምድር ትሁን የሚል ቃል አለ ስምህ ይቀደስ ማለት የሆነ በቃ በምስጋና እንድንጀምር እግዚአብሔርን እያመሰገንን እንጀምር የሆነ በቃ እያጉረመረምን አይደለም ጻሎት መጀመር ያለብን ወይ ደግሞ የሆነ ስጠኝ ስጠኝ በማለት እየለመንን አይደለም መጀመር ያለብን ጻሎታችንን ምን በማድረግ እግዚአብሔርን ከፍ በማድረግ በሰማይ ያለውን አባት በማወቅ? እያመሰገናችሁ ጸልዩ። ስሙን እየባረካችሁ ጸልዩ። ስምህ ይቀደስ ብላችሁ ጸልዩ። በቃ ስሙን እየባረካችሁት፣ ስሙን ከፍ እያደረጋችሁት፣ እያመሰገና በምስጋና ጸልዩ ማለት ነው። ስምህ ይቀደስ ብላችሁ ጸልዩ። ደግሞ መንግስትህ ተምጣ በማለት ጸልዩ። ገበር ላይ ኢየሱስ ክርስቶስ ሲሆን ፈቃዴ በሰማይ እንደሆነች እንዲሁም በምድር ሲሆን እያላችሁ ጸልዩ። እኔ የፈለግኩትኝ ዋናው ነገር ምንድን ነው? ቁጥር አስራ ሁለት ላይ ያለው ሀሳብ ሀሳብ አዲስ ኪዳናዊ አይደለም ወይ ደግሞ ክርስቶስ ኢየሱስ ሞቶ ከተነሳ በኋላ እንደዚህ ብለን አይደለም የምንጸልየው። ቁጥር አስራ ሁለት ላይ ያለችውን ሀሳብ ምናልባት በዚህ ቃል ላይ ወይ ደግሞ በዚህ ነገር ላይ አብራሪተው አላስተማሩንም። ብዙ ፓስተሮች፣ ብዙ አስተማሪዎች ይህንን እንደዚህ ነው የብሉ ኪዳን፣ እንደዚህ ነው የአዲስ ኪዳን። በጣም ብዙ ልዩነቶች አሉ፣ በብሉ ኪዳን እና በአዲስ ኪዳን። አንድ አይደለም አንድ አይደለም። በአንድ እንትን አይደለም መነበብ ያለበት በአንድ መረዳት አይደለም። የሆነ የተለያዩ መረዳቶች ናቸው ያሉት በብሉ ኪዳን እና በአዲስ ኪዳን። የብሉ ኪዳን እየተጠቀሙ የነበሩትን ቃላት እያደረጉ የነበሩትን ነገሮች እኛ አብዛኛውን ነገር አናደርግም። የብሉ ኪዳን ሰዎች ሲጸልዩ መስዋዕት ያቀርባሉ። መስዋዕት ያቀርባሉ ወይ የሚያርዱት ነገር አለ። እንጨት ምናምን ረብርበው ደርድረው መስዋዕት ያርዳሉ በዚያ ላይ። ከዚያ በቃ ለእግዚአብሔር የመዓዛ ሽታን ያቀርባሉ ያረዱትን ያንን እንትን መስዋዕት አድርገው ለእግዚአብሔር ያቀርባሉ። እና አብርሃም ሲያደርጉ ያዕቆብ ሲያደርጉ እንደነበሩት እና ሙሴ ሲያደርጉ እንደነበሩት በቃ የብሉይ ኪዳን ነቢያት፣ የብሉይ ኪዳን አገልጋዮች ሲያደርጉ እንደነበሩት አሁን በአዲስ ኪዳን የምናደርገው ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ነው የሚለው ታቀርቡ ዘንድ በ እግዚአብሔር ራ የለምናቸዋለ ምን አድርጋችሁ ወንድሞቼ ሰውነታቸው ምን አድርጋችሁ ሕያው አድርጋችሁ፣ መግደል የለባችሁም። አሁን እግዚአብሔር የሆነ የሞተ ወይ ደግሞ የሆነ ነገር ገድለን እንድናደርግ አይደለም፣ ሰውተን ደም አፍስሰን እንድንሰጥለት እንድንጸልይ መስዋዕት እንድናቀርብ አይደለም የሚፈልገው ነገር፣ ግን የአዲስ ኪዳነ ነ ጸላ ላይ ምንድነው ሰውነታችንን ሰውነታችንን ምን አድርገን መጀመሪያ ሕያው መግደል የለብንም ደም ማፍሰስ የለብንም። የሆነ አርደን አይደለም ለመስዋዕት የምናቀርበው ሰውነታችንን ህያው አድርገን ህያው የሆነውን ሰውነታችንን ምን አድርገን ቅዱስ አድርገን ቅዱስ አድርገን በምህረቱ ታጥበን በምህረቱ ውስጥ በክርስቶስ ኢየሱስ ሆነን በክርስቶስ ኢየሱስ በተቀደስንበት በዚያ ማንነት ሆነን ቅዱስ አድርጋችሁ ቅዱስ መሆን በክርስቶስ ኢየሱስ ማመንና በእርሱ ውስጥ ራስን ማያት ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በቃ በክርስቶስ በኩል ሆናችሁ ታቀርቡ ዘንድ ቅዱስ አድርጋችሁ ታቀርቡ ዘንድ ገድለን አይደለም መስዋዕት በእንጨት ላይ የሚደረግ መስዋዕት አድርገን አይደለም። ነገር ግን ህያውና ቅዱስ መስዋዕት አድርገን እንድናቀርብ ነው የታዘዝነው። ስለዚህ ከብሉይ ኪዳን የተለየ አጸላ ላይ አቀራረብ ነው ማለት ነው። ጌታ ይባርክ። 12ኛው ቁጥር ላይ ምን ይላል? በዚያ ጸሎት ውስጥ ማቴዎስ 6 12 ላይ በዚያ በአባታችን በሚለው በሰማያት የምትኖር አባታችን በሚለው ጸሎት ማለት ነው። ቁጥር 12 ላይ እንደዚህ ይላል፣ እኛም ደግሞ አሁን በደንብ ስሙን፣ ይህንን ክፍል ማለት ነው። ምናልባት አልባት ከዚህ በፊት ሰምታችሁ አታውቁም። ይሄንን ክፍል በዚህ መልኩ ሰምታችሁ አታውቁም። በዚህ መረዳት ሰምታችሁ፣ በዚህ እውቀት ሰምታችሁ አታውቁም። ነገር ግን አሁን መስማት አለባቸው። ለማወቅ አይደለ? ሁሌ የምንማረው በማወቅ አይደል? የምናድገው ስለዚህ በማወቅ የምናድግ ከሆነ ማወቅ አለብን ማለት ነው። ክብር ለኢየሱስ። ሲሆን ሕዝቤ ያለ መጽሐፍ እውቀት ከማጣቱ የተነሳ ነው የሚለው እውቀት ከማጣቱ የተነሳ ጠፍቷል። ስለዚህ እውቀት ሕዝቤ እውቀት በማግኘት ወደ እኔ ቀርቧል ነው የሚለው። ደግሞ ወደ እግዚአብሔር የምንቀርበው እውቀት በማግኛት ነው። በማወቅ ነው። እግዚአብሔርን እንወቀው እናውቀውም ዘንድ እንከተለው ይላል በሌላ ስፍራ። ለማወቅ መከተል አለብን። ለማወቅ ማንበብ አለብን። ለማወቅ መረዳት አለብን። ለማወቅ ወደ እርሱ መቅረብ አለብን። ቁጥር 12 ላይ እንደዚህ ይላል፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። በደላችንን ይቅር በለን ብለን ወደ እግዚአብሔር የምንለምነው በዚህ በዚህ ኮንቴክስት ወይ በዚህ በተጻፈው ቃል መሰረት ሲናነበው እኛ የበደሉንን ይቅር እንደምንል በደላችን ይቅር በል። ይቅር ማለት ከኛ ነው የሚጀምረው ማለት ነው። በዚህ እንደተጻፈው ማለት ነው። ይቅር ማለት ከኛ ነው የሚጀምረው፣ ይቅር ማለት ከሰው ነው የሚጀምረው፣ ይቅር ማለት ከአንተ ከአንቺ ነው የሚጀምረው። አንቺ ወዳጅሽን አንቺ ወንድምሽን እህትሽን፣ አንተ ወዳጅህን ባልንጀራይን ይቅር ካላልክ እግዚአብሔር ይቅር አይልህም ማለት ነው። በዚህ በተጻፈው ማለት ነው። በተጻፈው ማለት ነው። እግዚአብሔርን የምንጠይቀው ኦ እኔም ይቅር ብያለሁ እና እኔ ይቅር እንዳልኩ አንተ ይቅር በለኝ እንድንል ነው፣ በዚህ የተጻፈው። ነገር ግን በአዲስ ኪዳን አጸላለይ፣ በአዲስ ኪዳን አሁን እኛ ባለንበት ዘመን አጸላለይ እንደዚህ አይደለም። እኛ ባለንበት በአሁኑ አጸላለይ እንዴት ነው? አንተ ይቅር እንዳልከን ይቅር እንላለን። ክብር ለኢየሱስ ክርስቶስ ይሁን። ምንም ሁሉ ነገር የሚጀምረው ከእርሱ ነው፣ ከእርሱ ከእኛ አይደለም። ከኛም የሚጀምር ነገር የለም። ይቅርታም ከእርሱ ነው የሚጀምረው። አሁን እኛ ባልንጀራችንን ይቅር ስንል፣ ይቅር ስለተባልን ነው ይቅር የምንለው እንጂ እኛ ይቅር ስላለን እግዚአብሔር ይቅር የሚለን አይደለም። ይሄ በደንብ ሊገባን ይገባል። ምንም ነገር በአዲስ ኪዳን ከኛ አይጀምርም። አንዳች ነገር ከአንተ የሚጀምር ነገር የለም። ፍቅር ቢሆን ከእግዚአብሔር ነው የጀመረው። ምሕረት ቢሆን ከእግዚአብሔር ነው የጀመረው። ይቅርታ ቢሆን ከእግዚአብሔር ነው የጀመረው። በረከት ቢሆን ከእግዚአብሔር ነው የጀመረው። ጽድቅ ቢሆን ከእግዚአብሔር ነው የጀመረው። ሕይወት ቢሆን ከእግዚአብሔር ነው የጀመረው። ክብር ለኢየሱስ ይሁን። እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ብላችሁ ጸልዩ አለ ኢየሱስ። ይህን ኢየሱስ ነው የተናገረው። ነገር ግን መቼ ነው ያለው የሚለውን ነገር ማወቅ አለብን። መቼ ነው ያለው? ለነማን ነበር ያለው? በኢየሱስ ክርስቶስ ሲያስተምር በነበረበት ጊዜ ሲያስተምር የነበረው ገና በክርስቶስ ኢየሱስ ሞትና ትንሣኤ አምነው በመንፈስ ቅዱስ ተሞልተው ያልነበሩ ሰዎች ነበሩ። በዚያ ጊዜ የነበሩት ሰዎች እንኳን ጌታ ኢየሱስ ክርስቶስን ራሱ በቅጡ የማያውቁ በሚገባ የማያውቁ፣ ልክ የሆነ ሰው ብቻ ነው ብለው የሚያምኑ፣ የሆነ እስራኤላዊ ብቻ ነው ብለው የሚያምኑ፣ ከእስራኤልን ወይ አይሁድን እስራኤላውያንን ከሮም ግዛት ነጻ ሊያወጣ የተላካ መሲ ነው ብለው ብቻ የሚያምኑ፣ ሞቶ ይነሳል ብለው የማያምኑ የማያምኑ እርሱ ክርስቶስ ነው፣ ከኃጢአታችን ሊያድንን ከኃጢአታችን ሊያድንን የተገለጠ የእግዚአብሔር ነው ልጅ ነው ቢለው ሳያምኑ የነበሩ ሰዎች ነበሩ። ለእነርሱ ነው እየተናገረ የነበረው። ያ ደግሞ የብሉይ ኪዳን አእምሮ ያላቸው ሰዎች ነበሩ። የብሉይ ኪዳን ጸላለይ የሚጸልዩ ሰዎች ነበሩ። ክብር ለኢየሱስ ክርስቶስ ይሁን። ምንም እነ ጴጥሮስም ቢሆኑ እነ ዮሐንስም ቢሆኑ እና እነ ቶማስም ቢሆኑ እነ ሌዊም ቢሆኑ እና እና ፊሊጶስም ቢሆኑ ሌሎች ሐዋርያትም ቢሆኑ በዚያ ክርስቶስ ኢየሱስ ከሙታን ከመነሳቱ በፊት ከመሞቱ በፊት ከመሰቀሉ በፊት የነበሩ ሰዎች እግዚአብሔር ለጴጥሮስ ኢየሱስ የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ እንደሆነ እርሱ ክርስቶስ እንደሆነ እግዚአብሔር ለጴጥሮስ ነግሮታል፣ ገልጦለታል፣ ገልጦለታል። ነገር ግን የሆነ በሚገባ መገለጡ በሚገባ አልገባውም፣ ለራሱ አልገባውም። እግዚአብሔር የገለጠለትን ለጊዜው ተናገረው እንጂ አሁንም ኢየሱስን በሚገባ አላወቀው፣ ለምን እንደመጣ አላወቀው፣ ማን እንደሆነ አላወቀው። ያንን የሚታውቁት እንዴት ነው? አንተ ቅዱስ የእግዚአብሔር ልጅ ነህ ብሎ ካለ በኋላ በዚያው ምዕራፍ ላይ በዚያው ወረድ ብላችሁ ስታነቡት ጌታ ክርስቶስ ኢየሱስ የመጣበትን ዓላማ ሲናገር የሰው ልጅ መሞት አለበት በኃጢአተኞች እጅ ታልፎም ይሰጣል ብሎ ሲናገር አይሁንብህ፣ በአንተ አይሁንብህ፣ እንደዚህ ለሁለተኛ እንደዚህ እንዳትናገር ብሎ ኢየሱስን ይገስጸው ጀመር። ጴጥሮስ ሁለተኛ ይሞታለው እንዳትል እንደዚህ እያልክ እንዳልሰማ አንተም የምትሞት አይደለህም፣ አንተ መሞት የለብህም አንተ ለምንድን ነው የምትሞተው? ለምንድን ነው የምትሰቀለው? ለምንድን ነው መከራ የሚደርስበት? አንተ እኮ ታላቅ እግዚአብሔር ልጅ ነህ። አንተ እኮ ጥሩ ሰው ነህ፣ አገልጋይ ነህ። ለምንድን ነው ወንጀለኞች እንደሚሰቀሉት ወንደለኞ ወንጀለኞች እንደሚሞቱት የምትሞተው እያለ መገሰጽ ጀመረ። ኢየሱስ ደግሞ ምን እንዳለ ታውቃላችሁ? ኢየሱስ እርሱ ምን እንዳለ ታውቃላችሁ? አንተ ሳይጣን ከኔ ራቅ ብሎ ነበር የመለሰለት ገበር ለኢየሱስ ሲሆን ስለዚህ ጴጥሮስ ራሱ አንተ የእግዚአብሔር ልጅ ነህ ብሎ በተናገረው በዚያ አፉ ሳይጣንም ተጠቅሞበታል ማለት ነው። ሳይጣንም ተጠቅሞበታል፣ እግዚአብሔርም ተጠቀመው። የእግዚአብሔር ኢየሱስ የእግዚአብሔር ልጅ እንደሆነ እግዚአብሔር ገለጠለት። ከዚያ ወረድ ብሎ ደግሞ ጴጥሮስ ልክ በሰውነት አእምሮ ሳይጣንም ደግሞ የራሱን ሀሳብ እንድናገር ይጠቀምበታል። በጣም ይቸኩላል ጴጥሮስ። ሁሉም ይጠቀምበታል ማለት ነው። ሳይጣንም እግዚአብሔር እግዚአብሔርን ተጠቅሞታል፣ ሳይጣንም ደግሞ ወረድ ብሎ ተጠቀመው። አንተ አይሁንብህ መሞት የለብህም፣ እንዲህ ሊያደረገው ሳይጣን ነው። ኢየሱስ ምንድን ያለው? ገሰጸው ይላል መጽሐፍ ቅዱስ ሲናገር፣ ገሰጸው። ያ የጴጥሮስም ሀሳብ አይደለም የሳይጣን ሀሳብ እንጂ። ኢየሱስ እንዳይሞት ማድረግ የሳይጣን ሀሳብ ነው። ኢየሱስ መሞት አለበት። ኢየሱስ ከሞታ ኃጢአተኞችን ያድናል። ኢየሱስ ከሞታ ብዙዎችን እግዚአብሔር ልጆች ያደርጋል። ኢየሱስ ከሞታ በ